አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ግንቦት 15 በዚች ቀን ከአስራ ሁለቱ ሐዋርያት ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትና የነቢያትን መጽሐፍ ተምሮ ያወቀ ነው። መንፈሳዊ ቅናትም በውስጡ አለበት። ስለዚህም ቀናኢ የተባለ። እርሱም ንጹሕ ፊት አይቶ የሚያዳላ በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ ጻፈለት ዮሴፍ ልጅ የሚሉት የናዝሬቱን ክርስቶስን አገኘ ነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይችላልና አለው እንጂ አላደላለትም። ፊልጶስም ታይዘንድ ና አለው። በመጣም ጊዜ ክብር ባለቤት ጌታችን ይህ በልቡ ሽንገላ ላይ የለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ ልቡንና ኩላሊትን የሚመረምር እንደ ጌታችን ፊልጶስ ሳይጠራ በፊት በበለስ እንጨት ሥር አየሁ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪዬ በእውነት አንተ እግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድ መምህራንም አልተቃወሙም። እነርሱ ከዚህ የሚበልጥ ድንቅ ታምራትና ኃይሎችን አይተው ለእውነት አልተገዙምና። ስለ እርሱ እንዲህ ተብሏል። ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋራ ተጣልቶ አንዲት አመታትን መቶ ገደለው። በቤቱ አጸድም ባለ ጸበለስ ስር ቀበረው። ይህንንም ማንም አላወቀበትም። ሁለተኛም በሕፃናት እልቂት ጊዜ እናቱ በአገልግል ውስጥ አድርጋ በበለስ እንጨት ስር ሰቅላ ተሸሽገው እንደነበረ በጭልታም አውርዳ አጥብታ መልሳ ተሰቅለዋለች። የመከራውም ጊዜ ጠጥ እስካለ ድረስ እንዲህ ታደርግ ነበር። መሬታችን በመልእክት ከእርሱ የሆነውን በገለጠለት ጊዜ የተሰወረውን የሚያውቅ ሁሉን የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመሬታችን ተገዘለት። ከዚያች ሰዓት ጀምሮ ተከተለው። ከ12ቱ ሐዋርያትም ጋር ተቆጠረ። አጽናኝ የሆነ የመንፈስ ቅዱስ ጸጋ በተቀበለ ጊዜ በየሀገሩ ሁሉ ቋንቋ ተገለጠለት። መለኮታዊ ምስጢርንም አወቀ። ወደ ኩርጅ አገር ወደ አልብጅ ከተማ ከሃዲያን በድንቁርና ወደሚኖሩበት ሁሉ ገብቶ የሃይማኖትን ብርሃን አበራላቸው። ከተረጋቂዎችም ከሰነፎችም ብዙዎችም መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትና ጥምቀትንም አጥምቆ ነቅጣቂዎች ተኩላ የነበሩትን የዋሃን በጎች ያደረጋቸው። ሁለተኛም ወደ ሌሎች ከሓዲያን አገሮች ወደ በራጢያ ደሴትም ሄዶ በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እርሱ ግን ኃይልና ብርታትን ተጨመረ። በእግዚአብሔር ኃይል ሙታንን አስነሳ። እንዲያጠምቃቸውም ለመኑት። የክርስትና ጥምቀትንም አጠመቃቸው። ብዙ ዘመንም ኖረ። ከዚህም በኋላ ከሓዲያን ይዘው በእንጨት ላይ ሰቀሉት። በዚህም ምስክርነቱን ፈጽሞ ኮንዶምቹ ሐዋርያት ጋር የማይጠፋ መንግሥተ ሰማያትን የማይጠፋ መንግስትን ወረሰ። ለእግዚአብሔር ምስጋና ነው። እኛም በከበረ ሐዋርያ ጸሎቱ ይማረን ለሁላችም የክርስቲያን ወገኖች በረከቱ ተደሰን ዛለሙ አሜን። በዚችም ቀን በላይኛው ግብፅ ውስጥ በደንደራ ከተማ አራት መቶ ሰዎች በሰማዕትነት ሞቶ፣ ብዙ ስቃይንም ሲያስተቃዩቸው ከኖሩ በኋላ የምስክርነታቸው ፍጻሜ በደቁልጣኖስ ዘመነ መንግስት መጨረሻ ራስን በመቁረጥ ሆነ። በረከታቸው ከኛ ጋር ለዛለሙ ትኖር አሜን። በዚችም ዕለት የባሕታዊ ሚናስ ዲያቆንና የአባ ሀርበጣላኪያ ጣላኪያ ሰማዕታት የሆኑ የእስድሮስ ማህበር የሆኑ ቀርጢኖስና ሚስቱ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ ወበመንፈስ ቅዱስም ግንቦት አስራ ስድስት በዚች ቀን እውቀትን ከልቡ ያፈለቀ የኢየሩሳሌም ሰው አላዛር ልጅ